ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ወደ አንድ አሳሳቢና ብዙዎቻችን ዝም ብለን የምናልፈው እውነት እጓዛለን። ይህ ጉዳይ የልጆቻችንን የወደፊት ዕጣ ፈንታ የሚወስን ትውልድን የሚያቆስልና ለከፋ ማህበራዊ ቀውስ የሚዳረግ ነው። ርዕሳችን ደግሞ ያልዳኑ ወላጆች የሚያደርሱት አስደንጋጭ ችግር የሚል ነው። ይህ እውነታ እንግዲህ በሳይንሳዊ ጥናት በመደገፍ እና ሊኖሩ የሚችሉ የመፍትሄ ሀሳቦችን በመጠቆም ለተወሰኑ ደቂቃዎች አብረን እንቆያለን። ዛሬ የምንነግራችሁ ነገር ልባችሁን ሊያስደነግጥ የሚችል አእምሯችሁን ደግሞ በጣም ብዙ በጥልቀት እንድታስቡ ሊያደርጋቸው የሚችል እና ለውጥ እንድታስቡ ሊገፋፋቸው የሚችል ነገር ነው ተዘጋጁ የመጀመሪያው አስደንጋጭ ችግር ያልዳኑ ወላጆች በልጆቻቸው ላይ የሚፈጥሩት የከፋ የስሜት ቀውስና የአእምሮ ጤና ችግሮች ናቸው። ወላጆቻቸው ባልተፈወሰ ቁስላቸው ምክንያት ለልጆቻቸው የተረጋጋና አፍቃሪ የሆነ አካባቢን መፍጠር ሲያቅታቸው ሕፃናቱ የማያቋርጥ ጭንቀት፣ ፍርሃትና ድብርት ውስጥ ይገባሉ። በቅርቡ የተደረጉ ጥናቶች እንደሚያሳዩት ከሆነ የወላጆች የልጅነት የስሜት ቀውስ በልጆቻቸው ላይ የጭንቀትና የድብርት ሁኔታን በከፍተኛ ደረጃ ይጨምራል። አንድ ጥናት ላይ እንደተመለከተው ከሆነ የስሜት ቸልተኝነት ወይም ኢሞሽናል ኔግሌክት ያጋጠማቸው ልጆች በአዋቂነት እድሜያቸው ለአእምሮ ህመም የመጋለጥ እድላቸው እስከ ሶስት እጥፍ ይጨምራል ይላል። ይህ የሚያሳየው እንግዲህ ችግሩ ምን ያህል አሳሳቢ እንደሆነ ነው። ሁለተኛው አስደንጋጭ ችግር ደግሞ ያልዳኑ ወላጆች ከልጆቻቸው ጋር የሚፈጥሩት የተዛባ የቁርኝት ትስስር ወይም ደግሞ ኢንሴኪር አታችመንት የሚባለው አይነት ነው። ጤናማ የቁርኝት ትስስር ህጻናት በወላጆቻቸው ላይ እምነት እንዲኖራቸው፣ ደህንነት እንዲሰማቸው እና ከሌሎች ጋር ጤናማ ግንኙነት እንዲፈጥሩ ወሳኝ ነው። ነገር ግን ያልዳኑ ወላጆች በራሳቸው የስሜት አለመረጋጋት ምክንያት ለልጆቻቸው ወጥ የሆነ እንክብካቤና ምላሽ መስጠት ይቸገራሉ። በዚህም ምክንያት ልጆች ደህንነት እንደማይሰማቸው ወላጆቻቸውን ማመን እንደማይችሉና ከሌሎች ጋር የጠበቀ ግንኙነት ለመፍጠር እንደሚቸገሩ ጥናቶች ያሳያሉ። አታችመንት ቲዎሪ በሚለው ታዋቂ የስነልቦና ንድፈ ሀሳብ ላይ የተመሰረቱ ጥናቶች እንደሚያመለክቱት የተዛባ የትብብር ወይም ደግሞ የአታችመንት ሁኔታ ወደፊት በሚፈጠሩ ግንኙነቶች ላይ ከፍተኛ አሉታዊ ተጽዕኖ ያሳድራል። ሶስተኛው አስደንጋጭ ችግር ያልዳኑ ወላጆች በልጆቻቸው ላይ የሚፈጥሩት ዝቅተኛ የራስ ግምትና በራስ መተማመን ማጣት ነው። የማያቋርጥ ትችት፣ ንቀት ወይም ደግሞ ቸልተኝነት የልጆችን በራስ የመተማመን ስሜት ያጠፋል። ወላጆች በራሳቸው ድክመቶችና ባልተፈወሱ ቁስሎች ምክንያት ልጆቻቸውን ያለማቋረጥ ሲነቅፉ ወይም ደግሞ ስሜታቸውን ችላ ሲሉ ልጆቹ ዋጋ እንደሌላቸውና ምንም ነገር ማድረግ እንደማይችሉ ማመን ይጀምራሉ። በጆርናል ኦፍ ቻይልድ ሳይኮሎጂ ኤንድ ሳይካትሪ ላይ የወጣ አንድ ጥናት እንደሚያሳየው ከሆነ ወላጆች በልጆቻቸው ላይ የሚያሳድሩት አሉታዊ የቃል ትንኮሳ ወይም ደግሞ ቨርባል አቤብዝ የምንለው ማለት ነው በልጆቻቸው የራስ ግምት ላይ የረጅም ጊዜ አሉታዊ ተጽዕኖ ያሳድራል። አራተኛው አስደንጋጭ ችግር ያልዳኑ ወላጆች ልጆቻቸው ላይ የሚፈጥሩት የባህሪ ችግሮችና የትምህርት ዝቅተኝነት ነው። በቤት ውስጥ ያለው ውጥረትና አለመረጋጋት ልጆች በትምህርት ላይ እንዳያተኩሩና ጤናማ ባህሪ እንዳይኖራቸው ያደርጋል። ጥናቶች እንደሚያሳዩት ከሆነ በችግር የተሞላ ቤተሰብ አካባቢ ያደጉ ልጆች በትምህርት ውጤታቸው ዝቅተኛ ከመሆን ባለፈ ጠበኛ ባህሪ የማሳየትና ሕግን የመጣ ስድላቸው ከፍተኛ ነው። በዚህ ላይ የተሰራ አንድ ጥናት እንደሚያመለክተው ከሆነ የወላጅነት ጥራት ወይም ደግሞ parenting qualities የልጆች ማህበራዊ እና አካዳሚያዊ እድገት ላይ ቀጥተኛ ተጽዕኖ ያሳድራል። አምስተኛው አስደንጋጭ ችግር ያልዳኑ ወላጆች ልጆቻቸውን ለተለያዩ ሱሶችና አደገኛ ባህሪያት የመጋለጥ እድላቸውን መጨመር ነው። ልጆች የስሜት ጭንቀታቸውን ለማስታገስ ወይም ደግሞ ትኩረት ለማግኘት ሲሉ ወደ አደንዛዥ እጽ፣ አልኮል ወይም ደግሞ ሌሎች አደገኛ ባህሪያት ሊያዘነብሉ ይችላሉ። በዚህ ላይ የወጣ አንድ ጥናት እንደሚያሳየው ከሆነ በልጅነት የስሜት ቸልተኝነትና እንግልት ያጋጠማቸው ወጣቶች አዋቂነት እድሜያቸው በተለያዩ ሱሶች የመያዝ እድላቸው ከፍተኛ ነው። ወላጆች በልጆቻቸው ሕይወት ውስጥ አዎንታዊ ሚና ካልተጫወቱና የስሜት ድጋፍ ካልሰጧቸው በስተቀር ልጆቹ ጤናማ ያልሆኑ የመቋቋሚያ ዘዴዎችን ሊጠቀሙ ይችላሉ። ስድስተኛውና እጅግ አስደንጋጭ የሆነው ችግር ያልዳኑ ወላጆች የራሳቸውን ያልተፈወሱ ቁስሎች ወደ ልጆቻቸው ማስተላለፋቸው ነው። ይህ አሳዛኝ ድግግሞሽ ከትውልድ ወደ ትውልድ እየተላለፈ ይሄዳል። ጥናቶች እንደሚያሳዩት ያልተፈወሱ የልጅነት አሰቃቂ ገጠመኞች በጅኖቻችን ወይም ደግሞ ዘረመን ላይ ለውጥ ሊያመጡና የልጆቻችንን ለጭንቀትና ለአእምሮ ህመም ተጋላጭነት ሊጨምሩ ይችላሉ። በአንድ መጽሔት ላይ የወጣ አንድ ጥናት እንደሚያሳየው ከሆነ ኤፒጄኔቲክስ የተባለውን ሳይንሳዊ መስክ በመጥቀስ የወላጆች የልጅነት ልምዶች በልጆቻቸው የጂን አወቃቀር ላይ ተጽዕኖ ሊያሳድሩ እንደሚችሉ ያሳያል። ይህ ማለት ያልዳኑ ቁስሎች በዘር የሚተላለፉ አይደሉም እንጂ ተጽዕኖቻቸው ግን ለትውልድ ሊቆይ ይችላል ማለት ነው። ሰባተኛው አስደንጋጭ ችግር ያልዳኑ ወላጆች ልጆቻቸው ላይ ለተለያዩ የጤና ችግሮች የመጋለጥ እድላቸውን መጨመር ነው። ስር የሰደደ ጭንቀትና የስሜት ጫና የሰውነትን የበሽታ መከላከል ስርዓት ያዳክማል። በዚህ ዙሪያ የተሰሩ ጥናቶች እንደሚያሳዩት ከሆነ በልጅነት የስሜት ቸልተኝነትና እንግልት ያጋጠማቸው ሰዎች በአዋቂነት ዕድሜያቸው እንደ የልብ ህመም፣ የስኳር በሽታና ራስን ከተለያዩ በሽታዎች የመከላከል አቅም ማነስ ያሉ የጤና ችግሮች ውስጥ የመጋለጥ እድላቸው በጣም ከፍተኛ ነው። ይህ የሚያሳየው የስሜት ጤናና የአካል ጤና የማይነጣጠሉ መሆናቸውን ነው። ስምንተኛውና የመጨረሻው አስደንጋጭ ችግር ያልዳኑ ወላጆች በቤተሰብ ውስጥ ደካማ ትስስርና በልጆቻቸው ማህበራዊ ግንኙነቶች ላይ አሉታዊ ተጽዕኖ ማሳደራቸው ነው። ልጆች ጤናማ የቤተሰብ ግንኙነት ሲያጡ ከሌሎች ጋር ጤናማ ግንኙነት ለመመስረት እጅግ በጣም ይቸገራሉ። ጥናቶች እንደሚያሳዩት ከሆነ በልጅነት ወላጆቻቸው በስሜት የማይገኙላቸው ወይም ደግሞ ግጭት በበዛበት አካባቢ ያደጉ ልጆች በአዋቂነት እድሜያቸው የብቸኝነት ስሜት የመሰማትና ከሌሎች ጋር የጠበቀ ግንኙነት የመፍጠር ችግር የመጋለጥ እድላቸው በጣም ከፍተኛ ነው። በዚህ ላይ የተሰራ አንድ ጥናት እንደሚያመለክተው ከሆነ የቤተሰብ ግንኙነት ጥራት የአንድ ሰው አጠቃላይ ደህንነትና ማህበራዊ ሕይወት ላይ ወሳኝ ሚና ይጫወታል። ታዲያ ይህንን አስደንጋጭ እውነት ከተመለከትን በኋላ ለመሆኑ ለዚህ ችግር መፍትሄዎች አሉ ወይ የሚለው ጥያቄ እጅግ በጣም ወሳኝ ነው። የመጀመሪያውና ዋነኛው መፍትሄ ወላጆች የራሳቸውን የስሜት ቁስሎች ማመን፣ ለመፈወስ ቁርጠኛ መሆንና እርዳታ መፈለግ ነው። የወላጆች የስሜት ቁስሎች በተለያዩ መንገዶች የሚከሰቱ ከመሆናቸው አንፃር መፍትሄዎቹም እንዲሁ የተለያዩ ናቸው። እነዚህ የስሜት ጉዳቶች በወቅቱ ያልተፈቱና በድብቁ የአእምሮ ክፍላችን ውስጥ በመቀመጥ በተለያዩ ጊዜያትና አመቺ ሁኔታ ሲያገኙ፣ አንዳንድ ጊዜም ከእኛ ቁጥጥር ውጭ በሆነ መንገድ በመውጣት ሌሎች ላይ ጉዳት ሊያደርሱ የሚችሉ ናቸው። በልጅነት የዕድሜ ክልል ውስጥ በነበሩ የአስተዳደግ ችግሮችና ቁስለቶች ምክንያት በተቀረጸ ማንነት ውስጥ መኖር ሳናውቀው ማንነታችን ሆኖ እንዲቀጥል ያደርጋል። ሆኖም ግን ይህ ነገር የማይዳንና የማይፈወስ አይደለም። በመጀመሪያ ችግሩ እንዳለብን በመረዳትና ለዚህ መፍትሄ ለመፈለግ ራስን ማዘጋጀት የመጀመሪያው እርምጃ ነው። ከዚያም የስነ ልቦና ምክር ወይም ቴራፒ፣ የተለያዩ የድጋፍ ቡድኖች ወይም ደግሞ ሰፖርት ግሩፕስ የምንላቸው ጓደኞች ወይም በተለያዩ ማህበር ውስጥ የታቀፉ ቡድኖች እና ራስን ለማወቅ የሚያግዙ ስልጠናዎች መጽሐፍትና በቪዲዮ የሚቀርቡ ትምህርቶች ለወላጆች ትልቅ እገዛ ሊያደርጉ ይችላሉ። በዚህም ወላጆች በመጀመሪያ ራሳቸውን በመፈወስና ከችግሮቻቸው በመዳን ልጆቻቸው ጤናማና ደስተኛ ሆነው እንዲያድጉ ምቹ ሁኔታን መፍጠር ይችላሉ። በተጨማሪም ማህበረሰቡ ለዚህ ጉዳይ ግንዛቤ መፍጠርና የተጎዱ ቤተሰቦችን መደገፍ እንዲሁም ትምህርት ቤቶችና ሌሎች ተቋማት ለወላጆች የስነልቦና ድጋፍና ያስተዳደግ ስልጠናዎችን መስጠት ይኖርባቸዋል። በሌላ በኩል የአእምሮ ጤና አገልግሎቶችን ተደራሽ በማድረግና ለልጆች ደህንነት ቅድሚያ በመስጠት ይህንን ችግር መቅረፍና ራሱን የሚያውቅና ጠንካራ የሆነ ትውልድ ማፍራት የሚቻልበትን መንገድ ማጠናከር መልካም ነው እንላለን። እናንተስ የዚህ ችግር ሰለባንን ብላችሁ ታስባላችሁ? ልጆቻችሁንስ እንዴት እያሳደጋችሁ ነው? በኮሜንት ላይ አሳውቁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክና ሼር አድርጉት። እንዲሁም ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የምንልቃቸው ቪዲዮዎች እንዳያመልጣችሁ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም።